አረቡ ዓለማትና ዶናልድ ትራምፕ በሃይማኖት በባህል የሚተሳሰሩትን ፍልስጤማውያን የጋዛ ነዋሪዎች ህፃን ካዛውንት በረሃብ በችግር በጦርነት የሚያልቁትን ቁራሽ ዳቦ ሳይሰጡ ለአንድ ዶናልድ ትራምፕ አቀባበል የተከፈቱት የወርቅ በሮችና ቀይ ምንጣፎች ዓለም በአንድ ላይ የታዘባቸው አስበሳዮች በጋዛ ያሉ ህጻናት በፍርስራሽ መካከል የሚጫወቱት ደቃቃ ህጻናት፣ በአንድ በኩል የተትረፈረፈ ሀብት፣ የቅንጦት አቀባበል፣ የወርቅ በሮች፣ የሚያብረቀርቁ ከተሞች፣ የሚያካሂድ የዲፕሎማሲ ጭፈራ የታየበት ክስተት፣ በሌላው ገጹ የፍልስጤማውያን ህዝብ በረሃብ በጦርነት በእልህና ተስፋ በመቁረጥ ውስጥ የሚኖሩ እነዚህ ሁለት አለማት በአንድ ክልል በአንድ ባህል በአንድ ሃይማኖት ስር የሚኖሩ ናቸው። ግን ለምን ይሆን ይህ ሁሉ ክፍተት እያለባቸው ለምዕራባውያን የሚያጎበድዱት ለፍልስጤማውያን እጃቸውን የማይዘረጉት? ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት ያለም ዳርቻ ሁሉ እንደምንቆያችሁን አንድ ትዝብትን ልናጋራችሁ መተናል። ይህ ነገር እንግዲህ ምንም እንኳን በአሜሪካና በሳኡዲ አረቢያ ላይ ሌሎችም የአረቡን ዓለም ሀገራት የተመለከተ ቢሆንም ነግበኔ ነው እና ይሄ መረጃ ይጠቅማችኋል ብለን ስላሰብን ትዝብታችንን ልናጋራችሁ ነው። ጠቃሚ ነገርን እንደምታገኙበት እምነቴ ነው። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። መረጃውን ካክሱም ቲዩብ ሮማን ፀጋዬ አደርሳችኋለሁ። ሰናይ ቆይታ ይሆንላችሁ። የሳዑዲ አረቢያ የቅንጦት አውሮፕላን ማረፊያ የወርቅ በሮች፣ ቀይ ምንጣፍ። ዶናልድ ትራምፕ ወደ ሳውዲ አረቢያ ተጉዘዋል። ሌሎችንም የአረቡን ዓለም ሀገራት ጎብኝተዋል። አቀባበሉ እንደ ንጉሳዊ ቤተ መንግስት የሚያምር በተትረፈረፈ ሀብት የተሞላም የሳኡዲ ንጉሥ ሳልማንና ሌሎች መሪዎች ትራምፕን በጥንጦት እንግዳ አቀባበል ተቀብለዋቸዋል። በዚህ ጉዞ ወቅት የ110 ቢሊዮን ዶላር የጦር መሳሪያ ሽያጭ ስምምነት ተፈርሟል ይህም በታሪክ ከፍተኛ ከሆኑት ስምምነቶች መካከል አንዱ ነበረም። ከዚህ በላይ ትራምፕን የተቀበሉት በባህላዊ የአረብ ጭፈራ ትዕይንት ነበረ፣ እሱም በእስልምና ባህል ውስጥ ተገቢ ያልሆነ የጸጉር መልቀቅ ትዕይንትን ያካተተ ነው። ይህ ትዕይንት በአንዳንድ የእስልምና ተከታዩ ዘን ዘንድ ውዝግብን ፈጥሮ ነበረ። ምክንያቱም በተለምዶ በእስልምና ባህል ውስጥ ሴቶች ጸጉራቸውን በህዝብ ፊት መልቀቅ የተከለከለ ነው። ይህ ለትራምፕ ክብር ብቻ የተደረገ የቅንጦት አቀባበል የሳኡዲ አረቢያ ለምዕራባውያን መሪዎች ያላቸውን እድሚያ ማጎብደድ ያሳያል። ከሳኡዲ አረቢያ በሺ ኪሎሜትር ኪሎ ሜትር ርቀት ላይ ግን በጋዛና በምዕራብ ባንክ ፍልስጤማውያን በየቀኑ ለህልውናቸው ይታገላሉ። እንደ አውሮፓውያኑ የዘመን ቀመር በ2023 መረጃዎች እንደሚያሳዩት በጋዛ ውስጥ ከ2 ሚሊዮን በላይ ሰዎች በከፍተኛ የምግብ እጥረት ውስጥ ይገኛሉ። ሆስፒታሎች መድኃኒት የላቸውም። ቤቶች በቦምብ ወደ ፍርስራሽ ተቀይረዋል። ህጻናት ደግሞ በረሃብና በፍርሃት ይሰጠያሉ። እነዚህ ሰዎች ከአረብ ሀገራት ጋር ተመሳሳይ ቋንቋ፣ ባህልና ሃይማኖትን ይጋራሉ። ነገር ግን የባለ ሀብት አረብ ሀገራት ድጋፍ፣ በተለይ ደግሞ በተጨባጭ የገንዘብ ወይም የሰብአዊ እርዳታ መልክ በጣም ውስን ነው። ለምሳሌ እንደ አውሮፓውያኑ ዘመን ቀመር በ2022 መረጃ እንደሚያሳየው ሳውዲ አረቢያ ለፍልስጤም የሰጠችው እርዳታ መጠን ከአጠቃላይ የእርዳታ በጀቷ ከአንድ ፐርሰንት በታች ነበረም። ከጋዛ የሚደርሱ የቦምብ ፍንዳታ ድምፆች በየዕለቱ ሕፃናትን እና ማረጋውያንን ያሰቃያል። ባለሀብት አረብ ሀገራት ለምዕራባውያን መሪዎች የሚያደርጉት አቀባበል የዲፕሎማሲያዊ ቅድሚያ ጉዳይ ነው። ለምሳሌ የትራምፕ ጉብኝት የገንዘብ ስምምነቶች፣ የጦር መሳሪያ ሽያጭና የፖለቲካ ጥቅሞችን ያመቻቸ ነበረም። ነገር ግን ይህ ቅንጦትና ሀብት ለፍልስጤማውያን ለምን አይደርስም ስንል መጠየቃችን አይቀርም። አንዳንድ ተንታኞች እንደሚጠቁሙት የአረብ ሀገራት የፍልስጤም ጉዳይን በንግግር ይደግፋሉ። ነገር ግን ተጨባጭ ድጋፍ በፖለቲካዊና ኢኮኖሚያዊ ጥቅሞች ይገደዋሉ። ለምሳሌ የአብርሃም ስምምነቶች አብርሃም አኮርድስ በ2020 ተፈርሞ አንዳንድ አረብ ሀገራት ከእስራኤል ጋር ግንኙነታቸውን መደበኛ ጥገኛ አድርገዋል። ይህም የፍልስጤምን ጉዳይ በተዘዋዋሪ ቸል እንዲሉ አድርጓቸዋል። ይህም የፍልስጤማውያንን ተስፋ የበለጠ ያደቀቀ ነው። እኛ እንደ ሰው ልጆች በዚህ ክስተት ፊት መገረም አንችልም። አንድ ወገን በተትረፈረፈ ሀብት ውስጥ ይኖራል፣ ሌላው ደግሞ ለእንጀራ ቁራሽ ይታገላል። በእስልምና ባህል ውስጥ የወንድማማችነትና የጋራ ድጋፍ መርህ ማዕከላዊ ነው። ግን ይህ መርህ የታለን ለምንድን ነው ባለሀብት አረብ ሀገራት ለፍልስጤማውያን ወንድሞቻቸውና እህቶቻቸው ተጨባጭ ድጋፍ የማያደርጉት ይህ ጥያቄ ለሁሉም ልብ የሚሰብር ነው። የፍልስጤማውያንን ኑሮ ትራጀዲ በአረብ ሀገራት ባለሀብትነት መካከል ያለውን ክፍተት ያሳያል። የትራምፕ አቀባበል የተትረፈረፈውን ሀብታቸውና ባህላቸውን ደግሞ እንዴት እንደጣሱ ያሳያል። ይህ የበለጠ ደግሞ ክፍተቱን ያጎላዋል። እኛ ግን እንደ ሰው ልጆች ይህን ታዝበናል። የፍልስጤማውያን ጩኸት መሰማት አለበት፣ የእነሱ ተስፋ መታደስ አለበት የሚሉ በርካቶች ተነስተዋል። የዶናልድ ትራምፕ ወደ ሳኡዲ አረቢያ ያደረጉት ጉብኝት፣ በዚያ ጊዜ የተካሄደው አቀባበል፣ በተለይ ሴቶች ጸጉራቸውን በመልቀቅ ጥንቃቄ የተሳተፉበት ትዕይንት በዓለም አቀፍ ደረጃ ትኩረትን ሳቢ ሆኖ ተገኝቷል። ከአረቡ ዓለም ሕግና ባህል አንጻር በተለይ በሳውዲ አረቢያ የሚገኘው የሸሪያ ሕግ መሰረት ሴቶች በህዝብ ፊት ጸጉራቸውን መልቀቅ በተለምዶ የተከለከለ ነው። ይህ ባህል በሃይማኖታዊና በማህበራዊ ደንቦች ላይ የተመሰረተ ሲሆን ሴቶች በአብዛኛው ጭንቅላታቸውን በሂጃብ መሸፈን ይጠበቅባቸዋል። ሆኖም በትራምፕ ጉብኝት ወቅት በተዘጋጀው የባህል ጭፈራ ትዕይንት ላይ ሴቶች ጸጉራቸውን መልቀቃቸው በዓለም አቀፍ ደረጃ ከፍተኛ የሆነ ውዝግብና ክርክርን ፈጥሯል። በአረቡ ዓለምና በሌሎች የእስልምና ማህበረሰቦች ውስጥ ያሉ አንዳንድ ተንታኞች ይህንን ተግባር እንደ ባህላዊና ሃይማኖታዊ ደንቦች መጣስ ተመልክተውታል። በሸሪአ ህግ መሰረት የሴቶች ጸጉር መልቀቅ በህዝብ ፊት ተገቢ እንዳልሆነ ይቆጠራል። እናም ይህ በተለይ ለአንድ የውጭ መሪ እንደ ትራምፕ በተደረገ አቀባበል ላይ መከሰቱ በርካቶችን አስደንግጧል። በተለይ በሳውዲ አረቢያ ያሉ አንዳንድ ወግ አጥባቂ ተንታኞች ይህን እንደ ምዕራባውያን ማጎብደድ የተደረገ እርምጃ አድርገው ተችተውታል። በምዕራባውያን ሚዲያዎች ና ተንታኙ ዘንድ ይህ ትዕይንት በሁለት መንገድ ተተርጉሟል። አንዳንዶች ይህን እንደ ሳኡዲ አረቢያ የተሻሻለና የበለጠ ክፍት የሆነ ምስልን ለመፍጠር ያደረገችው ሙከራ አድርገው ተመልክተውታል፣ በተለይ ከወጣቱ ዘውዳዊ ልዑን መሐመድ ቢን ሰልማን የቪዥን 2030 ፕሮግራም ጋር ተያይዞ። ሌሎች ደግሞ ይህንን እንደ ፖለቲካ ዲፕሎማሲ አካል አድርገው ተመልክተውታል። ሳኡዲ አረቢያ ትራምፕን ለማስደሰት ከአሜሪካ ጋር ያላትን ግንኙነት ለማጠናከር ባህልና እምነቷን ችላ እንዳለች እየተቿት ነው በማህበራዊ ሚዲያ መድረኮች በተለይ ደግሞ በኤክስ ገጽ ላይ የተለያዩ አስተያየቶች ተነስተው ተመልክተናል። አንዳንድ ተጠቃሚዎች ይህንን እንደ ሳውዲ አረቢያ የምታሳየው የመግባባት ምልክት አድርገው ደግፈውታል። ሌሎች ደግሞ ይህ ሃይማኖታዊና ባህላዊ እሴቶች መጣስ እንደሆነ ተችተዋል። በተለይ በአረቡ ዓለም ውስጥ ያሉ አንዳንድ ተቃዋሚዎች ይህንን እንደ ምዕራባውያንን ለማስደሰት የተደረገ እርምጃ እንደሆነ አድርገው ተችተውታል። ይህም የፍልስጤም ጉዳይ ችላ ከማለት ተቃውሞ ጋር አንድ ላይ ተያይዞ ተነስቷል። በተለይ የፍልስጤማውያንና የአረብ ዓለም ደጋፊዎች ይህንን ትዕይንት እንደ ምሳሌያዊ አድርገው ተመልክተውታል። ይህንን ወጪና ድጋፍ ለምዕራባውያን መሪዎች ከመስጠት ይልቅ ለፍልስ ፍልስጤማውያን ወንድሞቻቸውና እህቶቻቸው ድጋፍ መስጠት እንደሚገባቸው ተከራክረዋል። ይህ በተለይ በፍልስጤም ላይ ያለውን ቀጣይ ጦርነት፣ ረሃብና መከራ ከግምት በማስገባት ተቺዎች የሳውዲ አረቢያን እርምጃ ተገቢነት ጥያቄ ውስጥ አስገብቷል። ከሻሪያ ሕግ አንጻር ሴቶች ጸጉራቸውን በህዝብ ፊት መልቀቅ በሳውዲ አረቢያ ውስጥ በጥብቅ የሚተገበር የሃይማኖት ደንብ ጥሰት ነው። ሆኖም ይህ ተግባር በመንግስት ደረጃ ተደራጅቶ ለዲፕሎማሲያዊ ዓላማ መፈጸሙ በህግ መቀጣት አለመኖሩንም ያመለክታል። የሳውዲ አረቢያ መንግስት በተለይ የሚያቀርቡ ወጣቱ ዘውዳዊ ልዑል መሐመድ ቢን ሰልማን መሪነት በቪዥን 2030 ማዕቀፍ ውስጥ የተወሰኑ ማህበራዊ ማሻሻያዎችን ለማስተዋል ሞክረዋል። ለምሳሌ ሴቶች መኪና መንዳትን መፍቀድ የትዕይንት እንደዚህ ያሉ ማሻሻያዎች አካል ተደርጎ ሊተነተን ይችላል። ምንም እንኳን በሕግ ደረጃ ግልጽ የሆነ ለውጥ ባይኖርም፣ ይህ ትዕይንት የሳውዲ አረቢያ ከአሜሪካ ጋር ያላትን ግንኙነት ለማጠናከር ያላትን ፍላጎት ያመለክታል። በዚህ ጉብኝት ወቅት የ110 ቢሊዮን ዶላር የጦር መሳሪያ ሽያጭ ስምምነት መፈራረማቸው የዚህ ዲፕሎማሲያዊ ጥረት አካል ነበረ። ሆኖም ይህ ትዕይንት የፍልስጤምን ጉዳይ ችላ በማለት የአረብ ዓለም አንድነትና የሃይማኖት ተግባራትን ቅድሚያ መስጠት ላይ ጥያቄዎችን አስነስቷል። በተለይ በጋዛ ያለው ሰብአዊ ስና ቀጣይ ጦርነት ሳውዲ አረቢያ ለፍልስጤማውያን በቂ ድጋፍ እንዳልሰጠች የሚያሰፍሩ ተቺዎች ተጠናክረዋል። የትራምፕ አቀባበል በሴቶች ጸጉራቸውን በመልቀቅ የተደረገው ትዕይንት በዓለም አቀፍ ደረጃ የተደበላለቀ ምላሽ ፈጥሯል። አንዳንዶች ይህች ሳውዲ አረቢያ የተሻሻለች ምስልን ለመፍጠር ያደረገችው ሙከራን ተመልክተውበታል። ሌሎች ደግሞ እንደ ባህላዊ እሴቶችን መጣስና የፍልስጤምን ጉዳይ ችላ በማለት በእጅጉ ተችተውታል። ከህግ አንጻር ምንም እንኳን በሸሪዓ ህግ መሰረት የተከለከለ ቢሆንም በመንግስት ደረጃ የተደራጀ በመሆኑ ምንም አይነት ህጋዊ ቅጣት አላስከተለም። ይህ ክስተት የሳውዲ አረቢያ የፖለቲካና የኢኮኖሚ ቅድሚያዎችን ከፍልስጤም ጉዳይ ጋር በማነጻጸር በአረብ ዓለም ውስጥ ያለውን ውጥረት የበለጠ አጉልቶ ታይቷል። የመሐመድ ቢን ሰልማን ፊርማ እና አስፈሪዎቹ ክስተቶች ለመሆኑ ሶስት ሃይማኖት እንዴት ሆኖ አንድ ይሆናል? ይህ ኢኩሚኒዝም አካሄድ ነው። ኒው ወርልድ ኦርደር የአብርሃም ስምምነቶች በአረብ ሀገራትና በእስራኤል መካከል የተፈረመ የግንኙነት መደበኛ ስምምነት። ነገር ግን ይህ ሰላምን የሚያመጣ ነው ወይስ አደገኛ አካሄድ ነው የሚለውን እንፈትሻለን። ኢኮሚኒዝምና አዲሱ የዓለም ስርዓትን ለማስፈን መሳሪያ ነው ወይ የነዚህ ሶስት ሃይማኖቶች መጣመር፣ ወይስ የፍልስጤም ህዝብ ተስፋን መቁረጥ ነው? ይህን ጥልቅ ትንታኔ እንቀጥለዋለን። በ2020 እንደ ፈረንጆቹ የዘመን ቀመር የአብርሃም ስምምነቶች በተባበሩት አረብ ኤምሬቶች፣ ባህሬንና እስራኤል መካከል በአሜሪካ መካከለኝነት ተፈራርመዋል። በኋላ ሞሮኮና ሱዳን ተቀላቅለዋል። ይህ ስምምነት በእስራኤልና በአረብ ሀገራት መካከል የዲፕሎማሲ የኢኮኖሚና የቴክኖሎጂ ትብብርን ለማጠንከር ታስቦ ነበረም። በስሙ የሶስቱ አብርሃማዊ ሃይማኖቶች እስልምና፣ ክርስትናና ይሁዳዊነት የጋራ ቅርስ ተጠቅሶ ሰላምና ትብብርን ለመፍጠር መሞከሩ ተገልጿል። ከላይ ሲታይ የምድርም ወንድማማችነት ይመስላል። ነገር ግን በሚሊዮኖች ዘንድ በተለይ ደግሞ በፍልስጤማውያንና በክርስቲያኖች የስምምነት አደገኛ እንደሆነ እየተነገረ ነው። የፍልስጤምን መብቶችን ችሎ የኢኮኖሚና የፖለቲካ ጥቅሞችን ቅድሚያ እንደተሰጠም ተተችቷል። ለምን የሚለውን ጥያቄ ማንሳታችን አይቀርም። ምክንያቱም የፍልስጤም መንግስት መመስረት፣ የተያዙ መሬቶች እና የኢየሩሳሌም ጉዳይ በስምምነቶች ውስጥ ተገቢ ትኩረት አለመሰጠቱ ነው። የአብርሃም ስምምነቶች በሶስቱ አብራማዊ ሃይማኖቶች መካከል ያለውን ታሪካዊ ግንኙነትን እንጠቅሳለን። ሰላምና አንድነትን ለማራመድ መፍጠራቸውን እነሱ ይናገራሉ። ነገር ግን ብዙዎች ይህንን እንደ ኢኩሜኒዝም ወይ ደግሞ የሃይማኖት አንድነትን ለማስፈን የተደረገ ሙከራ ተመልክተውታል። ኢኮሙኒዝም በተለይ በአረቡ ዓለምና በእስልምና ተከታዮ ዘንድ ብዙውን ጊዜ እንደ አደገኛ አካሄድ ይታያል። ምክንያቱም የሃይማኖቶችን ልዩነትና ተጽዕኖ ሊያደበዝዝ ይችላል ተብሎ ይፈራል። በተለይ በእስልምና ተከታዩ ዘንድ የኢየሩሳሌም ቅድስናና የፍልስጤም ጉዳይ ከእምነት ጋር ተቆራኝተው ይታያሉ። የክርስቲያኑ ሃይማኖት ደግሞ እጅግ በጣም ይህንን ቁርኝት ያወግዛል። የአብርሃም ስምምነቶች እነዚህን ጉዳዮች ችለው ከእስራኤል ጋር መተባበርን ዕድሜያ ሰጥተዋል ተብሎ በተለይ ደግሞ በፍልስጤማውያን ተተችቷል። ይህ የሃይማኖቶቹ ማንነት ታሪካዊና ትግል ሊያደበዝዝ ይችላል የሚል ስጋት አለም። ክርስቲያኖች ደግሞ እንደሚሉት እነዚህን ሶስት ሃይማኖቶች ወደ አንድ ጨፍ ልቀው ኒው ወርልድ ኦርደርን ለማካሄድ መንገድን እየጠረጉ ነው ይላሉ። የአብርሃም ስምምነቶች አዲሱን የዓለም ስርዓት ኒው ወርልድ ኦርደርን ለማስፈን የተቀነባበረ እቅድ ናቸው የሚሉ ንድፈ ሀሳቦች በእጅጉ አሁን ላይ ጎልተው እየወጡ ነው። እንደነዚህ አይነት አመለካከቶች ደግሞ እንደሚገልጹት ስምምነቶቹ በምዕራባውያን ኃይሎች በተለይ ደግሞ በአሜሪካና በእስራኤል ተነሳሽነት የአረብ ዓለምን አንድነት ለመፍጨት፣ የፍልስጤምን ጉዳይ ለማደብዘዝ እና በክልሉ ላይ የኢኮኖሚና የፖለቲካ ቁጥጥር ለመፍጠር የተነደፉ ያደረጉ ናቸው የሚሉ አሉ በተለይ ሳውዲ አረቢያ የ2030 ራዕይ በመሐመድ ቢል ሰልማን መሪነት ከእስራኤል ጋር ተዘዋዋሪ ትብብር ለማመቻቸት እንደ መነሻ ተደርጎ ተጠቅሷል። በአረቡ ዓለም ውስጥ ያለው ተስፋ መቁረጥና ቁጣን ደግሞ እየተንጸባረቀ እየታየ ነው። ለምሳሌ በ2023 መረጃዎች መሰረት በጋዛ ውስጥ ከሁለት ሚሊዮን በላይ ሰዎች በረሃብና በጦርነት ውስጥ ሲሰቃዩ የአረብ ሀገራት ከእስራኤል ጋር ያላቸውን ትብብር ማጠናከራቸው ብዙዎችን አስቆጥቷል። የአብርሃም ስምምነቶች በፍልስጤማውያን ዘንድ ተቃውሞ ያ ያስነሳበት ምክንያት የፍልስጤም መብቶችን ችላ ብለው መሄዳቸው ነው። በተለምዶ የአረብ ሀገራት ከእስራኤል ጋር ግንኙነት መደበኛ ለማድረግ የፍልስጤም መንግስት መመስረት ቅድመ ሁኔታ እንደሆነ ይገልጹ ነበረ። ነገር ግን ይህ ስምምነት ይህን ቅድመ ሁኔታ ችሎ የኢኮኖሚ፣ የቴክኖሎጂ ትብብርን ቅድሚያ ሰጥቷል። በጋዛ ያለው ሰብአዊ ቀውስ፣ የተያዙ መሬቶችና በኢየሩሳሌም ያለው ውጥረት በስምምነቶች ውስጥ ተገቢ ትኩረት አለማግኘቱ በሚሊዮኖች ዘንድ እንደ ክህደት ተደርጎ እየታየ ነው። በኤክስ ላይ ያሉ ተጠቃሚዎችም እንደሚገልጹት ስምምነት የአረብ አንድነትንና የፍልስጤም ትግልን አደብስሷል ባይ ናቸው። የሳውዲ አረቢያ ዝምታና ከአሜሪካ ጋር ያላት የቅርብ ግንኙነት ደግሞ ይህን ቁጣ የበለጠም አጠናክሮታል። የአብርሃም ስምምነቶች ሰላምን እንደሚያመጡ ቢነገርም በተጨባጭ የፍልስጤም ሕዝብ መከራን ችለው የኢኮኖሚና የፖለቲካ ጥቅሞችን ቅድሚያ ሰጥተዋል የሚሉ አሉ። የስምምነት ኢኩሚኒዝም ወይስ አዲሱ የዓለም ስርዓትን ለማስፈን መሳሪያ ነው የሚለው ንድፈ ሀሳብ ደግሞ አሁን ላይ ጎልቶ መጥቷል። በተለይ ደግሞ በርካታ ክርስቲያን የሆኑ የሆኑ ሀገራትን አስቆጥቷል። በሚሊዮን ልቦች ውስጥ ያለው ይህ እውነታ ዛሬ ላይ ጎልቶ በደንብ እየተደመጠ ነው። ለመሆኑ እናንተ ምን ይሰማችኋል? ሶስት ሃይማኖቶችን ወደ አንድ ማምጣት የአብርሃማዊ ወንድማማችነት አንድነትን እንደምን ትመለከቱታላችሁ? ሀሳባችሁን በኮመንት መስጫ ላይ አጋሩን። አብራችሁን ስለነበራችሁ እጅግ አርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።